ህዝባዊ ወያኔ ሐርነት ትግራይ ወቀሳውን ቀጥሏል። የፌዴራል መንግስት በምዕራብ ትግራይ ታጣቂዎችን እያጠናከረ ነው ሲል ህወሀት ክሱን አቀረበ። የቡለን ከተማ ነዋሪዎች አሁንም ከፍተኛ ስጋት ላይ መሆናቸውን ገለጹ። ታጣቂዎች አሁንም እያስፈራሩን ነው ሲሉ የከተማ ነዋሪዎች ድምጻቸውን አሰምተዋል። ሰሞኑን በቤሻንጉል ጉምዝ የደረሰው ጉዳት ከባድ በመሆኑ ገና እያጣረንን ሲል የቡለን ወረዳ ፖሊስ ጽህፈት ቤት አዛዥ ተናገሩ። ሰላም ጤና ይስጥልን፣ ውድ የኢትዮ ክረንት የኢትዮ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራረቱን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንድዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክሸር ሰብስክራይብ ማድረገውን እንዳይረሱ። ወደ እለቱ የመጀመሪያ የዜና ትንታኔ ስናልፍ ህዝባዊ ወያኔ ሀርነት ትግራይ ወቀሳውንም አሁንም ቀጥሏል። የፌዴራል መንግስት በምዕራብ ትግራይ ታጣቂዎችን እያጠናከረ ነው ሲል ህወሀት ክሱን አቀረበ። በምርጫ ቦርድ የተሰረዘው ህወሀት በወጣው ሳምንታዊ መግለጫ ምዕራባዊ ትግራይ በመንግስት ድጋፍ የሚደረግላቸው ያላቸውን ታጣቂዎች በደል መፈጸማቸውን ቀጥለውበታል ብለዋል። ጨምሮም እነዚህ ታጣቂዎች የፌዴራል መንግስቱን የማስወጣት ኃላፊነት ያለበት ቢሆንም በተለያዩ መንገድ እንዲጠናከሩ እያደረገን ያለው ህወሀት በሸራሮ ተፈናቃዮች መጠለያ ካምፕ በየወሩ ከሁለት መቶ 53 መቶ አዳዲስ ሰዎች ከምዕራብ ትግራይ እየተፈናቀሉ ወደ ሽራሮ እየገቡ እንደሚገኝ አስረድቷል። በመሆኑም የፌዴራል መንግስቱ የፕሪቶሪያ የሰላም ስምምነት ሙሉ በሙሉ መተግበር፣ በመከላከያ ሰራዊት ውጭ የሆኑ ኃይሎች ከትግራይ እንዲያስወጣ፣ ተፈናቃዮቹ ወደ ቤታቸው እንዲመለሱ ማሳሰቢያ ሰጥተዋል። ታጣቂዎች አሁንም እያስፈራሩ ነው ሲል የቡለን ከተማ ነዋሪዎች ተናገሩ። የቡለን ከተማ ነዋሪዎች አሁንም ከፍተኛ ስጋት ላይ መሆናቸውን ድምጻቸውን እያሰሙ ነው። አስተያየታቸው ለተለያዩ መረጃዎች ያቀረቡት ነዋሪዎቹ ከከተማ በቅርብ ርቀት የሚገኙት የሸኔ ታጣቂዎች አሁንም ማስፈራሪያ እየላኩ ነው ብለዋል። ትናንት ግንቦት 292017 ዓ ም ከማለዳው እስከ ረፋዱ ድረስ ወደ ከተማ ዘልቀው የገቡት ታጣቂዎች በሰው ህይወትና በንብረት ላይ ከፍተኛ ጉዳት ካደረሱ በኋላ የዘረፉትን ንብረት በመኪና ጭነው ወስደዋል ብለዋል። ታጣቂዎቹ ይህን ያህል ጥቃት ሲፈጽሙ በቂ የመንግስት የጸጥታ ኃይል በከተማ አልነበረም ያሉት ነዋሪዎቹ ከጥቃቱ በኋላም ግን የሀገሪቱ መከላከያ ሰራዊት ከተማዋን ተቆጣጥሮ ነበር ብለዋል። ከዋና ከተማዋ ቡለን በእግር ሁለት ሰዓት መንገድ የሚወስደው ርቀት ጎንጎን በተባለ ቦታ ላይ ታጣቂዎች ይገኛሉ ሲሉ የገለጹ ነዋሪዎች አሁንም በማህበራዊ ሚዲያ በቅርብ እንመለሳለን እያሉ መልእክት እያስተላለፉ ነው። መንግስት አስፈላጊውን ጥበቃ ያድርግልን ሲሉ ተማጽነዋል። ባለፈው ሳምንት ተመሳሳይ የማስፈራሪያ መልእክት ሲልኩ ሰምተን ለመንግስት አመራሮች ተናግረን ነበል፣ የሚሉት ነዋሪዎቹ ተራ አሉባልታ በማለት የተቀበለን አልነበረም። አሁን ጥቃቱ እንዳይደገም ሲሉም ጠይቀዋል። ቡለን ከተማ ትናንት ስለተፈጸመው ጥቃት ዝርዝር መረጃ ለማግኘት በቤሻንጉል ጉምዝ ክልል ፖሊስ ኮሚሽን በእጅ ስልካቸው ተደውሎ አሁን ላይ ምንም መናገር እንደማይፈልጉ ገልጸዋል። የሸኔ ታጣቂዎችም በማለዳ 1 ሰዓት ቡለን ወረዳ ባሌን ከተማ በድንገት ገብተው ከባንኮች ረብጣ ገንዘብና ከጤና ተቋማት የመድኃኒትና የሕክምና መገልገያዎች እና ከግለሰብ ሱቆች የተለያዩ ንብረቶችን ይዘው መሄዳቸው የደረሰን መረጃ ያመለክታል። ቁጥራቸው ከሁለት መቶ በላይ መሆናቸውን የጠቆሙ ነዋሪዎች አራት ሰዓት መከላከያ ሲመጣ አካባቢው ለቀው ሄደዋል ሲሉ ገልጸዋል። ከአስር በላይ የፖሊስ እና የሚኒሻ አባላት በታጣቂዎቹ እንደተገደሉ ተናግረዋል። ይህን ያክል ታጣቂ ከተማዋን ሲወራት የመንግስት የመረጃ ዘርፍ ቀድሞ ምንም ሳያውቅ መቅረቱና የጸጥታ አካላት መላክ ባለመቻላቸው ማዘናቸውን ነዋሪዎች አልሸሸጉም። ዋስትናተናል ተናል ብለው የመንግስት መንግስት አመራር ቀድሞ ከተማዋን በመውጣት ራሱን ከጥቃት አትርፏል፣ ያሉት ነዋሪዎች እኛ ግን አስጨረሱን፣ አዝነናልም ሲሉም ተናግረዋል። የደረሰው ጉዳት ከባድ በመሆኑ ገና እያጣራ ነው ሲሉ የቡለን ወረዳ ፖሊስ ጽሕፈት ቤት አዛዥ ማብራርቷል። የባንክ ቤቱን ስራ አስኪያጁን ከቤት ይዘውት ወጥተው ቢሮውን አስከፍተው ባንኩን ዘረፉት። ባለሀብቱን በስም እየጠሩ ውጣ እያሉ ሲጠሩ ሰምቻለሁ። የዘረፉትን ንብረት በኤፍኤስአር መኪናና በሞተር እየጫኑ ዘና ብለው ነው ወጥተው የሄዱት ሲሉ የአይን እማኞች ማብራርተዋል። የቤንሻንጉል ጉሙዝ መተከል ዞን ቡለን ወረዳ ቡለን ከተማ ታጣቂዎች ዘልቀው በመግባት በሰው ህይወትና በንብረት ላይ ጉድረት ማድረስ የደረሳቸው ወረዳ ፖሊስ ጽሕፈት ቤት አዛዥ እና ነዋሪዎች መረጃውን አብራርተዋል። የቡለን ወረዳ ፖሊስ ጽሕፈት ቤት ኃላፊ ኮማንደር ባቤ መረጃዎች እንደተናገሩት በጠዋት ወደ ከተማው ዘልቆ የገቡት ጽንፈኛው ታጣቂ ሲሉ የጠሯቸው ቡድን በሰው ሕይወትና በንብረት ላይ ከባድ የሚባል ጉዳት ማድረሳቸውን ተናግረዋል። ኮማንደሩ አክለውም የደረሰው ጉዳት እጅግ ከባድ በመሆኑ በቁጥር በመግለጽ ስለሚያስቸግር ገና እያጣራና መረጃ እየሰበሰብን ብለዋል። ቃላቸውን የሰጡት ነዋሪ ጥቃቱ የሸኔ ታጣቂዎች ናቸው ጽሙት ብለዋል። በቡለን ከተማ የቴሌ መስሪያ ቤት ከሚገኝበት ጎን ቤቱ ያሉና የሆነውን ሁሉ በቀዳዳ ስንመለከት ነበር ያሉ ስማቸውን በሚስጥር እንድንይዝ የጠየቁት የአይንማኞች የሆነውን ነገር አጋርተዋል። ልክ ከማለደው 12 ሰዓት ላይ ከተማው በተኩስ ተናወጠ ያሉት የአይንማኞቹ፣ ከዛ ጸጉራቸውን ሹርባ የተሰሩ ታጣቂዎች መስመር ሰርተው ወደ ከተማ ገቡ፣ በከተማ መስቀለኛ መንገድ መብታተን ጀመሩ ብለዋል። ታጣቂዎቹ ቁጥሩም ብዙ እንደነበረ ጠቅሰው ታጣቂዎቹ በከተማ መስቀለኛ መንገድ ላይ ሆነው ይመዳደቡ ነበር። ከቦታ ቦታ ሲዘዋወሩም ሰልፈኛ ነበር የሚመስሉት። ወደ ፖሊስ ጣቢያ አርማ በታይ ፖሊሶች ወዳለበት ካምፕ እና ቴሌ፣ ባንክ፣ ሞባይል ቤቶች እየተኮሱ ነው ይሄዱ ሲሉ ገልጸዋል። በተፈጸመው ጥቃት የጸጥታ ኃይሎች ህይወት ማለፈውንም በዚሁ ጠቁመዋል። ወደ ቴሌ ሄዱት ታጣቂዎቹም ቢሮ ውስጥ ያሉ ኮምፒውተሮች፣ ሌላ ቁሳቁሶች አውጥተው እንደወሰዱም ገልጸዋል። ታጣቂዎች በጣም ብዙ ከመሆናቸው የተነሳ አንድ ታጣቂ አንድ ቤት የተመደበ የሚመስል ከዚያም የባንክ ቤቱን ስራ አስኪያጅ ከቤት አስወጥተው ቢሮውን አስከፍተው ዘርፈውታል። የግለሰቡ ሞባይል ሱቆች፣ ወርቅ ቤቶች፣ ልብስ ቤቶች ከፍተው በመግባት ሁሉንም ዘርፈዋል ሲሉ ያዩትን ሁሉ ተናግረዋል። ታጣቂዎቹ የሚዘርፉትን በጣም ተረጋግተው ነው። ወንጀል ፈጻሚ አይመስሉም ያሉት የአይንም ማኞቹ የዘረፉትን ሰብስበው በኤፍኤስአር መኪና ጭነው ነው የወሰዱትም ሲሉ አብራርተዋል። ከዚህም በተጨማሪም ሞተር ሳይክል ያላቸው ሰዎች በመጥራት የሞተር ቁልፍ አምጣ ብለው በማዳበሪያ ውስጥ ሰብስበው የዘረፉትን ንብረት በሞተር ራሳቸውን እያሽከረከሩ ይዘውት የሄዱት። ከታጣቂዎች መካከል አንዳንዶቹ የከተማውን ባለሀብት ስም እየጠሩ ውጣ ሲሉ ሰምቻለሁ ሲሉ እነኛ አይንማኝ አብራርተዋል። ከአራት ሰዓት በኋላ ተኩሱ ጋብ ሲል ሁሉም በየ የቤት ወጣ በየቦታው የሞተውና የቆሰለው መሰብሰብ ጀመር። የቆሰሉት ወደ ሆስፒታል ወስደናል። የሞቱትም ከአስር በላይ ይሆናሉ። ከነዚህ ውስጥ አንዳንድ አመራር፣ አንድ ባለሀብትና አንድ ወርቅ ቤት ሰራተኛ የማውቃቸው ሞተዋል። ከዚያም በተጨማሪም ፖሊሶችና አርማ በታይ ፖሊሶች ሞተዋል ብለዋል። እነ የከተማዋ ነዋሪ ከሳምንት በፊት ጀምሮ ሸኔ እንደሚባል ወሬ ወሬ በከተማው ሲናፈስ ነበር፣ ግን አልዋልታ ዝም በል እያሉ የሚያስተባብሉም ነበሩ ብለዋል። ይህ በእንዲህ እንዳለ በቤሻንጉል ጉምዝ ክልል መከተል ዞን ቡለን ወረዳ የመንግስት ኮሚኒኬሽን ጽፈት ቤት በፌስቡክ ገጹ ላይ ማምሻውን ባወጣው መግለጫ ጽንፈኛ ሲል የጠራ ቡድን ዛሬ ግንቦት 29 ቀን 2017 ዓ ም ወደ ከተማ በመግባት በቡለን የመጀመሪያ ደረጃ ሆስፒታል፣ በቡለን ንግድ ባንክና በመንግሥት በመንግስት ተቋማት ላይ ጉዳት በማድረስ የዝርፊያና የሰው ህይወት የማጥፋት ድርጊቶ የመፈጸሙን የወረዳው አስተዳዳሪ አቶ ነምራ ማሩን ጠቅሶ ገልጸዋል።